ሀይሚጌና ቡራጌ ስቶሪ ላይ ቲክታክ ፖስት ያደረጉት አለ እሱን እንግዲህ የተሰማኝን ሀሳብ እነግራችኋለሁ ሀይሚጌ የሌለንን ለማግኘት ያለንን ማጥፋት ልክ አይደለም ብላለች ቡራጌ ደግሞ እናት ያለው ሰው መቼም እናትን አይሳደብም የድድብና ጥግ እንጂ ካልተማርን እንማር ብሏል ቡራጌ እናትን ለማክበር ስለ እናት ለመናገር መማር አያስፈልግም። በነገራችን ላይ የእውነት ነው የምላችሁ መማር አያስፈልግም። የእናትን ትርጉም የሚያውቅ፣ የእናትን ጥንካሬ፣ የእናትን መሰዋዕትነት የሚያውቅ ሰው ስለ እናት ማለት ነው አይደለም፣ እናት ሊሳደብ ቀርቶ ስለ እናት ራሱ ለመናገር ቃላት ያጥራል። እውነት ነው የምላችሁ ቃላት ያጥራል። እናት እናት ናት፣ መተኪያ የሌላት በገንዘብ በብዙ ነገር ማለት ነው መለወጥ የማትችሉ እናት ናት። እኔ እናት ለምትሳደቡ ልጆች ፈጣሪ ልቦና ይስጣችሁ ነው የምለው። እውነት ነው የምላችሁ የግድ እናት ሊኖራችሁ አይጠ- ምናልባት እናታችሁ በሕይወት ከሌለች ወይንም ደግሞ ከእናታችሁ ጋር ችግር ካለባችሁ ፈጣሪ ልቦናችሁን ይመልስላችሁ ነው የምለው። የእውነት ነው የምላችሁ ድሃ ብትሆን ሀብታም ብትሆን ጥቁር፣ ቀይ፣ ቀጭን፣ ወፍራም ብትሆን እናት እናት ናት። ለልጇ ብዙ መስዋዕት ትከፍላለች፣ ለልጇ ስትል ትሞታለች። እና ለእናቶች ክብር መስጠት አለብን። እኔ ቲክታክ ላይ ያለው የእውነት ነው የምላችሁ፣ ዩቲዩብ ላይ እንኳስ የለም እንደዚህ። ቲክታክ ላይ ማለት ነው አድናቂ ለአድናቂ ሲጣሉ እሮጠው የእናት ፎቶ ይዘቀዝቃሉ፣ እሮጠው የአባት ፎቶ ይዘቀዝቅ። ይሄ ነውር ነው፣ የእውነት ነው የምላችሁ እናትን ለማክበር ትምህርት አያስፈልገውም። እሺ ትምህርት አያስፈልገውም። ስለዚህ ብሩኬ ያልከው ነገር ትክክል ሆኖ ግን መማር አያስፈልገውም። እናትን ለማክበር ሁላችንም ወደ ቀልባችን እንመለስ። እናት ልትሰደብ፣ እናት ልትዘቀዘቅ አይገባም ማለት ነው። ነገ ጠዋት እናንተም እናት ትሆናላችሁ ማሰብ አለባችሁ። ረብስ ማአሙነት በጣም ነው የሚደብረው እንደዚህ አይነት ነገርና በተለይ ሰሞኑን የብሩኬና የሐይሚ አድራቂዎች አይደሉም እዛ የፍቅር እና የሩታ የአብርሻ አድናቂዎች ሰሞኑን የተያያዙት ነገር አለ። እናት እየተዘጋዘቁ ራስ በራሳቸው መዘ ነውር ነው። ስህተት ካለ እንኳስ ማለት ነው መፍታት በመነጋገር መፍታት ትችላላችሁ። እናንተ ቲክታክ ላይ ምናልባት ቪዲዮ ላይቀመጥ ይችላል ግን ዩቲዩብ ላይ እየተቆረጠ እየተጫነ ነው ታፍራላችሁ ነገጠዋት ለሚደረገው ነገር ማለት ነው እና የብሩኬንም የሆነ ጊዜ ሲዘቀዝቁ ነበር አይቻለው ግን ነውር ነው እንደዛ መደረግ የለበትም ሀይሚም የብሩኬ የማንም እናት መዘዘቅ የለባትም ወደሚቀጥለው ሲሄድላችሁ ሀይሚ እየተናገረችው ነገር አለ ማለት ነው በነገራችን ላይ የያዝነውን ነገር እንትን ማለት አሳልፈን መስጠት የለብንም ለእኛ የሚጠቅመን ከሆነ እኔ አሁን የሚጠቅመኝን ነገር የማይጎዳኝ ነገር ከሆነ አሳልፈ አልሰጥም። ስለዚህ ሀይምዬ ብሩኬ ይጠቅምሻል። ብሩኬ ለአንቺ መልካም ሰው ነው። ለአንቺ ብዙ ነገርሽ ነው። በቃ ይህ ህይወትሽ፣ ምን ልበላችሁ? ምን ብዬ ልግለጽ? በቃ የህይወትሽ ምዕራፍ ነው። ወደፊት የልጆችሽ አባት ነው እና አሳልፈሽ ለሌላ ሰው መስጠት የለብሽም። ብልህ መሆን አለብሽ። ብልህ ብርት፣ ሴት ልጅ ብልህ ናት ይባላል። ብልህ አንቺ ደግሞ ጎበዝ ጠንካራ አርቀሽ የምታስብ ልጅ ነሽ። ፈጽሞ ማለት ነው እጅ መስጠት የለብሽም። ብሩኬን ብትሆን ማለት ነው ብሩኬን ብትሆን ብልህ ብልጥ መሆን አለብክ። ለመጣው ሁሉ አሳልፈ መስጠት የለብህም፣ ማስጠቃት የለብህም። ክብር የሚባል ነገር አለ። በነገራችን ላይ ክብር፣ ክብሬን ብላለች ሀይሚዬ ማለት ነው። ክብሬን አስነክተሃል ትላለች በተደጋጋሚ ና ክብራችሁ ሲነካ በጣም ነው የሚያም። እውነት አንድ ሰው መቶ ቢደበድባችሁ ወይንም ደግሞ ደም ቢፈሳችሁ ይሻላል፣ ክብር ከሚነካ ማለት ነው። እና ሁለታችሁም ራሳችሁን ማክበር አለባችሁ መከበር ማስከበር የሚባል ነገር አለና፣ ሐይሚ ብሩኬን ብትሆን ማለት ነው ከዚህ በኋላ ሱሲን እያስገባ ማለት ነው ሁለቱ እንዲጣሉ እንዲጣሉ ወይንም ደግሞ እንዲዘላለፉ ማድረግ የለብህም፣ ማስቆም አለብህ። ወይንም ደግሞ ሶፊ እንዳትመጣ አድርጋት ማለት ነው። እንደዚህ አይነት ነገር ለሕይወታችን በጣም መጥፎ ነው በጣም። ሲቀጥል ጣልቃ መግባት የለም። የትናንትናው ቪዲዮ ማለት ነው ቤተሰብ አይታችሁ ከሆነ ማለት ነው ትልቅ ስህተት ነው። ቀሰደብሽኝ፣ እንዲህ አልሽኝ፣ እንዲህ አልሽኝ፣ እንዲህ አልሽኝ መወራት የሌለበት ነገር ማለት ነው እና እኔ አሁን አንድ ሰው ከተጣላሁት ማለት ነው ደግሜ ያንን ሰው ማግኘት አልፈልግም፣ ማየትም አልፈልግም። እውነት ነው የምላችሁ። የራሴን ነገር እቀጥላለሁ ማለት ነው እና እንደዚህ አይነት ነገር ሲድ አሁን ተለያዩ፣ በቃ አለቀላቸው፣ ምናምን እየተባለ ነው የሰውን ልጅ መለያየት የሚወደው የሚደሰተው ሴጣን ነው ሴጣን ነው። እና በመሃላችሁ ይሄን ነገር ደግሞ ማስገባት የለባችሁም። እውነት ይሄንን አይዲያ ዘግታችሁ በሌላ አይዲያ ብትመጡ ጥሩ ነው ብዬ ነው የማስበው፣ እንደኔ ማለት ነው። አንደኛ ተመልካች በጣም እየተጨናነቀ ነው በጣም በእርግጥ ፕራንክ ነው። ሰላም እንደፈጠሩ ነግሬያችኋሉ። እውነት እላችኋለሁ። ገብርኤልን እኔ ገብርኤልን በጣም ነው የምወደው በጣም በሙሉ ኮንፊደንስ ነው በእሱ እንትን የምለው እና ማለት ነው በውሸት ምናምን አልምልላችሁም እኔ እና እርቅ ተፈጥሯል። ግን ይሄ እየሄዱበት ያለው ነገር ፕራንክ ነው። ቤተሰብ ግን ሲበዛም ደግሞ ደስ አይልም። እውነት ነምሮች ሲበዛ ወደ ተመልሶ ወደ እውነት ይመጣል። መናናቅ የሚባል ነገር ይመጣል ማለት ነው እና ይሄ ነገር ባይበዛ ወይንም ደግሞ ይሄን ነገር ዝግት አድርጋችሁ በሌላ አይዲያ ብትመጡ ይሻላል። ሁለተኛ ሶፊ ወይማናት ሶሲ ቻናል አላት በራሷም ቻናል አሁን ድጋሚ ልትመጣ ትችላለች። ይሄ ነገር እየተጠጣፈ እየተጣጣፈ እየተጣጣፈ ነው የሚሄደው እና ይደብራል። ብሩኬ ሐይሚዬ ቆም ብላችሁ ብታስቡበት ጥሩ ነው ብዬ አስባለሁ ማለት ነው። ስለዚህ ሁሌም ጭቅጭቅ፣ ሁሌም ይሆናል አይደለ በቃ፣ አንቺ እንዲህ ብለሽኝ፣ እንዲህ ብለሽኝ ወይም እናንተ በተነጋገራችሁ ቁጥር ከምላሳችሁ መጥፎ ቃላት ይወጣል መጥፎ ቃላት ሲወጣ ደግሞ ያችን መጥፎ ቃላት ሰው ቁርጥ እያደረገ ይወስዳታል ማለት ነው። ቁርጥ እያደረገ እሱ እንዲ አሁን ብሩኬ በጣም እየተሰደበ ነው። በጣም እየተሰደበ ነው። ፎቶ ራሱ ኤክስ እየተደረገበት ምናምን አሉ እዚህ ራሱ ማለት ነው። እና ይሄ ነገር መሆን የለበትም። አውቀው ማለት ነው እንደዛ የሚያደርጉት የሆን በቃ እነሱን ማለያየት የሚፈልጉ ልጆች፣ እኔ በጣም ብዙ ሰው ታዝቢያለሁ ለካ እንደዚህ አይነት ነገር ሲፈጠር ዳር ላይ ተቀምጣችሁ ትታዘባላችሁ። ቤተሰብ ወይ ለሃይማ ይሆኑ ወይ ለብሩኬ አይሆኑ። እና በጣም ነው የሚያስጠላው ይህ ማስመሰል፣ አለ አደለ? ማስመሰል የውሸት በቃ የውሸት ወዳች። ስትወዱ ሁለቱንም ውድድ ነው፣ ሁለቱንም መቆጣት ነው። ተቆጥታችሁ ይሄ ነገር ጥሩ አይደለም፣ ማቆም አለባችሁ። በቃ ለእናንተ ጥሩ አይደለም። ጣልቃ የሚገባ ሰው ጣልቃ መግባት ያለበት ሰው የሚያስታርቅ እንጂ የሚያጣላ አይደለም። እውነት ነው የሚላችሁ። ጣልቃ ስታስገቡ የሚያስታርቃችሁ ሰላም የሚፈጥር ሰው ነው። እኛ አብረን ሆሆሆ